የጤና ይስጥልን ክቡራን የኢትዮ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። ኢትዮጵያውያን ከእርዳታ ተላቀው በራሳቸው ሰርተው እንዲለወጡ አሜሪካ አሳሰበች። የአሜሪካ መንግስት ለኢትዮጵያ በሚያደርገው ድፋ ድጋፍ ኩራት ቢሰማኝም ኢትዮጵያውያን ከእርዳታ ተላቀው በራሳቸው እንዲለወጡ መሬት ላይ ሁኔታዎችን ሊመቻችላቸው ይገባል ሲሉ በኢትዮጵያ የአሜሪካ አምባሳደር ሄርበ ማሲንጋ አሳሰቡ። አምባሳደር ማሲንጋ ሰኔ አምስት ቀን ሁለት ሺ አስራ ሰባት አመተ ምሕረት በአሜሪካ ኤምባሲ በሰጡት መግለጫ ከፍተኛ ሰብአዊ እርዳታ የምታቀርበውን አሜሪካ እንደመወኪል እርዳታ በአሜሪካውያን ሆነው በኢትዮጵያውያን እይታ ዘላቂ መፍትሄ አይደለም ብለዋል። የትግራይ ክልል ጨምሮ በሌሎች አካባቢዎች ያሉ ተፈናቃዮችም ወደ ቀያቸው መመለስ አለባቸው ብለው ነገር ግን መሬት ላይ አስቻይ ሁኔታዎችን ተፈጥረው ከአሜሪካና ከሌሎች ድጋፍ አቅራቢ ሀገሮች ነጻ መሆን እንዳለባቸው ተናግረዋል። የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅትም፣ ዩኤስኤአይዲ ለእርዳታ ልማት ስራዎች ለተለያዩ ሀገራት ሲያቀርብ የነበረውን ድጋፍና የሰብዓዊ ሀይል ፕሬዚዳንት ትራምፕ ታገዱ በአሜሪካ የውጭ ጉዳይ መስሪያ ቤት ስራ እንዲሆን ከተደረገ ወራት ተቆጥረዋል። የዩኤስኤአይዲ ጉዳይ በመጪው ሐምሌ ወር ውሳኔ የሚያገኝ እንደሆነ የተገለጸ ሲሆን አምባሳደሩ በሰጡት አስተያየትም እንደ ኢሮፓያን አቆጣጠር ሐምሌ 1 ቀን 2025 ድጋፉን ያቆማል የሚል እቅድ አለመኖሩም ጠቅሰዋል። በመጪው የአውሮፓውያን አዲስ አመትም በአዲሱ በጀት ዓመት በአሜሪካ ህገ መንግስት መሰረት የኮንስሮስ የኮንግረስ ድጋፍ እንዴት ለማከናወን እንደሚቻል በሚስማማበት መንገድ ይወሰናል ብለዋል። ድጋፉ ሙሉ በሙሉ ይሰረዛል ብዬ አላስብም፣ ነገር ግን ወደፊት ለመራመድ የተለያዩ አማራጮች የመመልከቻ ጊዜው አሁን ነው ሲሉ አስረድተዋል። አምባሳደሩ 89 በመቶ የሚሆነው ቀደም ሲል ተደልድሎ የነበረውና ለሰብአዊ እርዳታ አቅርቦት የሚውለው ድጋፍ አሁን መቀጠሉን ጠቁሞ በግብርናው በጤናው ዘርፍ የተወሰነ በጀት እንደሚኖርም ተናግረዋል። ከዚህ ቀደም ለልማትና ለሰብአዊ አገልግሎት ይውል የነበረው አጠቃላይ ገንዘብ ሰባ ሰባት በመቶ የሚሆነው አሁንም ላይ ነገር አሁንም አለ። ነገር ግን ይህን ድጋፍ እንዴት ማስተዳደር በምን ያለ የሰው ኃይል ማስቀጠል እንደሚቻል ግምገማና የለውጥ ስራ እየተሰራ ነው ብለዋል። ግጭቶችን አስመልክቶ በሰጡት ማብራሪያ በአማራ እና በኦሮሚያ በሌሎች አካባቢዎች ያሉ ግጭቶች እስኳ አልቆሙ ድረስ ኢትዮጵያ የሚፈልጉትን ሰላም ና መረጋጋት ማምጣት ከባድ ነው ብለዋል። በመሆኑም ኢትዮጵያውያን የሚፈልጉትን ህይወት እንዲኖሩ አመራር አስቻይ ሁኔታ መፍጠር እንዳለበትም አመራሩ አስቻይ ሁኔታ መፍጠር እንዳለበትም ለህዝብ ቅድሚያ በመስጠት በሀገር ውስጥ የሚታዩ ግጭቶችን የመጨረሻ መፍትሄ ሊገኝ ሊገኝባቸው እንደሚገባ ማሳስበዋል። የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ፣ ህጻናት ወደ ትምህርት ቤታቸው እንዲሄዱ የጤና መሰረተ ልማቶች ተደራሽ እንዲሆኑ ና ህገ ወጥነት እንዲያቆም ጊዜው አሁን ነው ብለዋል። ግጭቶች በቀጠሉ ቁጥር የሲቪል የፖለቲካ፣ የሚዲያ እና የሲቪክ ምህዳሩን መብቶች መጠበቅ ና ማረጋገጥ ቀባድ መሆኑን ገልጸዋል። ፍቱን ና አፋጣኝ መፍትሄ ህገ መንግስታዊ ስርዓትን ማረጋገጥ ና ግጭቶች እንዲቆሙ ማድረግ መሆኑን ሁሉም ወገኖች ሊረዱት እንደሚገባም አብራርተዋል። ሰላም ጤና ይስጥልን። ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የውጭ የስራ ስምሪት ኤጀንሲዎች ሁለት መቶ አምሳ ሺ ዶላር ዋስትና እንዲያስይዙ የሚያስገድድ ህግ ለፓርላማ ቀረበ። ስራና ክህሎት ሚኒስትር በሰጠው ውሳኔ ላይ የግባኝ እንጂ መክሰስ አይቻልም። የፌዴራል ከፍተኛ ፍርድ ቤት የሚሰጠው ውሳኔ የመጨረሻ መሆኑን ስጋት ፈጥሯል። ማንኛውም የውጭ ስራ ስምሪት ኤጀንሲ በካፒታሉ በተጨማሪ ለሰራተኛው መብት ክብር እና ደህንነት ዋስትና ማስከበሪያ የሚውል 250ሺ ዶላር ዋስትና እንዲያሲዝ የሚያስገድድ ረቂቅ አዋጅ ለፓርላማ ቀረበ። የህዝብ ተወካዮች ምክር ቤት ሰኔ 5 ቀን 2017 ዓ ም ባካሄደው 36ተኛ መደበኛ ስብሰባ የውጭ ሀገር የስራ ስምሪት ረቂቅ አዋጁን መርምሮ ለሰው ሀብት ልማት ስራ ስምሪት እና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በሙሉ ድምጽ መርቷል። ረቂቅ አዋጁም ኤጀንሲዎች ከሚያስመዘግቡት ካፒታል በተጨማሪ በስራና ክህሎት ሚኒስቴር የባንክ ሂሳብ ተቀማጭ የሚሆን ዋስትና ገንዘብ እንደ ደረጃቸው ልዩነት እንዲያስቀምጡ የሚያስገድድ ሲሆን በዚህም ደረጃ አንድ ፍቃድ ያለው ኤጀንሲ 250ሺህ ዶላር ዋስትና እንዲያስቀምጥ ይደነግጋል። ደረጃ 2 ፍቃድ ያለው ኤጀንሲ 200ሺህ ዶላር፣ ደረጃ 3 150,000 ዶላር ደረጃ 4 100,000 ዶላር፣ እንዲሁም ደረጃ 5 ፍቃድ ያለው ኤጀንሲ ደግሞ 5 50,000 ዶላር ዋስትና እንዲያስቀምጡ ተደንግጓል። ኤጀንሲ ሆኖ ለመስራት የሚፈልግ ማንኛውም ሰው ከሚኒስትሩ ፍቃድ ማግኘት እንደሚኖርበት የሚደነግገው ረቂቅ አዋጁ በግለሰብ የተቋም ኤጀንሲ ስራ አስኪያጅ ወይም ሰራተኛው በጉዞ ወኪል ወይም በአየር መንገድ ትኬት ቢሮ ውስጥ በአመራር ወይም በሰራተኝነት የሚያገለግል ከሆነ እንዲሁም የስራ ውል በሚኒስትሩ ሳያጸድቅ ሰራተኛ ለስራ ማሰማራት ፍቃድ እንዲሰርዝ እንደሚያደርግም ተደንግጓል። ከሚኒስትሩ እውቀትና ውጭ ከመዳረሻ አገሮች ጋር ስምምነት ስምምነትና የኮሚሽን ድርድር ማድረግ በረቂቅ አዋጁ ተከልክሏል። ይህንን ተላልፎ የተገኘ ኤጀንሲ ወይ ማህበረ ፍቃዱ መሰረዙ እንደተጠበቀ ሆኖ የድርድር ውጤቱም ተቀባይነት እንደማይኖረውም ተመልክቷል። በተጨማሪም ፍቃድ ያወጣ ኤጀንሲ በስድስት ወራት ውስጥ አንድም ሰራተኛ ወደ ስራ ካላሰማራ በሚኒስትሩ የጽሁፍ ማስጠንቀቂያ የሚሰጠው ሲሆን ማስጠንቀቂያው በተሰጠው ሰላሳ የስራ ቀናት ውስጥም ቢያንስ ሀያ አምስት ሰራተኛ ማሰማራት እንደሚኖርበት ተገልጿል። ሆኖም ፍቃዱ ጸንቶ ባለበት የጊዜ ገደብ ውስጥ ቢያንስ ሀምሳ ሰዎች ካላከ ፍቃዱ እንደሚሰረዝም ተደንግጓል። የስራና ክህሎት ሚኒስቴር ወይም አግባብ ያለው ባለስልጣናቱ መስሪያ ቤት አዋጁ ወይም በአዋጅ መሰረት የሚወጡ ደንብና መምሪያ በመተላለፍ በሚፈጸመው ጥፋት ላይም በሰጠው ውሳኔ ቅር ከተሰኘው ውሳኔው በደረሰው በ15 ቀናት ውስጥ ለፌዴራል ከፍተኛ ፍርድ ቤት ወይም በክልል ስልጣን ለተሰጠው ፍርድ ቤት ይግባኝ ማቅረብ ይችላል ተብሏል። ሆኖም በፍሬ ነገር ክርክር በከፍተኛ ፍርድ ቤት ወይም በክልል ስልጣናት በተሰጠው ፍርድ ቤት የሚሰጠው ውሳኔ የመጨረሻ እንደሚሆንም ተደንግጓል። ስማቸው እንዳይጠቀስ የፈለጉ በስራ ላይ የሚገኙ ደንሲዎችም የስራና ክሎት ሚኒስትር የሚመድብላቸው ሰራተኞች ብቻ ወደ ውጭ እንዲልኩ መደንገጉ እንዲሁም በቀረበለት አቤቱታ ላይ ዳኝነት የመስጠት ስልጣን ለሚኒስትሩ መስጠቱ ቅሬታ እንደፈጠረባቸው ለሪፖርተር ገልጸዋል። በተጨማሪም ሚኒስትሩ በሰጠው ውሳኔ ወይም ዳኝነት ላይ ቅር የተሰኘ አካል ለፌዴራል ከፍተኛ ፍርድ ቤት ይግባኝ ብቻ ማቅረብ መቻሉ እና ፍርድ ቤት የሚሰጠው ውሳኔ የመጨረሻ መሆኑ ስጋት ፈጥሮብናል ብለዋል። የረቂቅ አዋጁ ማብራሪያ ለፓርላማ አባላት ያቀረቡት በሚኒስትሩ ማዕረግ የመንግስት ተጠሪ ተስፋዬ ብል ብልጄክ ወደ ውጭ አገር በመሄድ ለመስራት ፍላጎት ያላቸው በቂ የሆኑ ኢትዮጵያውያን መብታቸውን ብቁ የሆኑ በኢትዮጵያ መብታቸው ደህንነታቸው እና ክብራቸው ተጠብቆ ባላቸው አቅምና ችሎታ ተጠቅሞ መስራት እንዲችሉ ትኩረት ተሰጥቶ እየተሰራ ነው ብለዋል በዚህም ከዚህ ቀደም በስራ ላይ የነበረው አዋጅ የነበረበትን የህግ አሰራር እና የአደረጃጀት ክፍተት በመፈተሽ በዘርፉ የተሻለ አፈጻጸም ያላቸው አገሮችን ተሞክሮ በመገምገም እና የዜጎችን መብትና ክብር ደህንነት ጥቅም በተሻለ መንገድ ማስጠበቅ የሚያስችል የተሟላ የህግ ማዕቀፍ ለመዘርጋት ምረቂቅ አዋጁ መዘጋጀቱ ገልጸዋል። የስራ ውል ተግባራዊ ሲደረግ የአፈጻጽሙ ላይ ተዋዋዮች በየትኛውም ህግ እንደሚዳኙ እንደሚዳኙ በአዋጁ መካተት ሊኖርበት እንደሚገባም የሚያስረዱት የፓርላማ አባሉ አቶ ዳሙድ መሀመድ ለውጭ ሀገር የስራ ስምሪት የሚላከው ሰራተኛ አንብቦ መረዳት የሚችልና የሚሄድበትን የስራ ዘርፍ እውቀት ሊኖረው ይገባል ተብሎ በረቂቅ አዋጁ የተቀመጠው ቢያንስ አስራ ሁለተኛ ክፍል የጨረሰው የሚል ሊካተትበት ይገባል ብለዋል። አክለውም ብዙ ችግሮች እየተፈጠሩ ያሉት ሰራተኛዋ ከተላከ በኋላ በሚካሄድበት ሀገር በመሆኑ በተቀባይ ሀገሮች ምን አይነት ቁጥጥር ለማድረግ እንደታሰበም በአዋጁ እንዲካተት አሳስበዋል። የአማራ ብሔራዊ ንቅናቄ ወይም አብን ተወካይ የፓርላማ ባልደሳለኝ ጫኔ በበኩላቸው ባህርተኞች ብዙ ጊዜ ስልጠና ከተሰጣቸው ከተቀጠሩ በኋላ የደሞዛቸውን ስልሳ በመቶ ለማሰልጠኛ የውጭ ወጪ ተብሎ ከቅጥራቸው ድርጅት በቀጥታ መንግስት እንደሚወሰድ እና ይህ ሊሆን እንደማይገባ በአዋጅ መካተት ይኖርበታል ብለዋል። ወደ አረብ ሀገሮች በቤት ሰራተኝነት እና በጉልበት ሰራተኝነት የሚላኩ ዜጎች በሚመለከት ረቂቅ አዋጁ በፊት የነበረውን የዘፈቀደ የስራ ስምሪት ስርዓት ለማስያዝ የሚያስችል በርካታ አንቀጾች እንዳሉትን መመልከታቸውን ገልጸዋል። ሆኖም ረቂቅ አዋጁ ኤምባሲዎች፣ የስራ ክህሎት ሚኒስትር፣ እንዲሁም የውጭ ጉዳይ ሚኒስትር ላይ የሚቀጥለውን ግዴታ አለመኖርና የሚቀጥለው ግዴታ አለመኖርና ለውጭ ሀገር የስራ ስምሪት የሚሄዱ ዜጎች በተመለከተ ተቋማቱ ስላለባቸው ግዴታ በአዋጁ በግልጽ ሊቀመጥ እንደሚገባ ማሳስበዋል። በየሀገሩ ያሉ ኤምባሲዎች ለስራ የሚሄዱ ዜጎችን ቁጥር ተሰጥቷቸው ደህንነታቸው የመከታተል ጉዳት ሲደርስባቸው በሀገር ሕጉ መሰረት ካሳ የመጠየቅ እንዲሁም ክብርና ደህንነታቸው የማስጠበቅ ድንጋጌዎችን መካተት አለባቸው ብለዋል። ረቂቅ አዋጁ በዋናነት ትኩረት የሚያደርገው በቤት ሰራተኞች የሚሄዱት ላይ ነው ያሉት ደሳለኝ ሀገሪቱ በሕክምና በኢንፎርሜሽን ቴክኖሎጂ በኢንጂነሪንግ እና በፋይናንስ ተመርቀው ስራ የሌላቸው ዜጎች እድል የሚያገኙበት የስራ ስምሪት መዘርጋት የሚያስችል ክፍል እንዲያካትት ቢደረግ ሲሉት ለተመራለት ተቋም ኮሚቴ ማሳሰቢያ ሰጥተዋል። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላቸው አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር